የኢማም አጦበሪ ረሒመሁላሁን አቋም በተሳሳተ አረዳድ በመረዳት እንግዲህ ኢማም አጦበሪ ማለት ከሰለፎች መካከል አንዱ ናቸው። ኢዘን ከሳቸው የመጣውን ተፍሲር የተሳሳተ በሆነ አረዳድ በመረዳት እንግዲህ ኒቃሽ ቦታ ላይ ራሱ ያቀርባሉ ይሄን ማለት ነው። ያው አረዳድ እንግዲህ የተሳሳተ አረዳድ ይዘው ማለት ነው። ይሄው ኢማም ጦባሪ ኢስተዋ የሚለውን በሙልክ ፈስሮታል አላህ በንግስናው ነው የበላይ የሆነው ብሏል እያሉ ሰዎችን ሲሸውድ ይስተዋላሉ ማለት ነው። እና ይቺን ነጥብ ሁሉም ሰለፍያ እህቶችና ወንድሞቼ ልታቋት ይገባል ማለት ነው፣ የነሱን ሹብሀ ሊገፈፍላችሁ ዘንድ ማለት ነው። ጠይብ አሁን ወደ ኢማም ጦባሪ ተፍሲር እንወስዳችኋለሁ። ተፍሲሩን ከነ መጨረሻው እናየዋለን። ለምሳሌ ምን ብሎ እንደፈሰረው ሱረቱ በቀራ እነሱ ቆርጠውን የተረዱት ላኪን፣ እነሱ ከመጨረሻው አሳያቸዋለሁ ማለት ነው። በዚህ ጉዳይ ላይ ውሸት ተዋሽቶበት ነው የሚሉኝ ከሆነ እኔ ላይ ምላሽ የሚሰጥ ካለ መሞከር ይችላል። ወደ ኢማም አጣባሪ ተፍሲር እናምራ። ሱረቱ አልበቀራ ትገቡልኛላችሁ። እንግዲህ ተፍሲር አጣባሪ ثم استوى الى السماء فسواهن يميلون የሚለውን السماء فسواهن يميلون የሚለውን ቁርአንን አስመልክቶ ሲፈስር ምን ይላል? እዚ ጋ ብዙ ንግግሮች እንዳሉ ይናገራል። ለምሳሌ አልኢማም አጠባሪ ራሂመሁላህ ለምሳሌ ስለ ኢስተዋ የሚለው ትርጉም ለብዙ አይነት መዓና እንደ እንደተጠቀሙት ማለት ነው ላኪን ይህን ሁሉ መዓና ካሳለፈ በኋላ ይህንን የሚያሉሉ ይህንን የሚያለዋሉ እያ ከሄደ በኋላ መጨረሻ ላይ ምናለ ወአውለ ልመዓኒ ቢቀውል ላህ ጀለተና ግን እስካሁን ከተባሉት ሁሉ መዓና ትርጉም ማለት ነው በላጩ ትክክለኛ የሆነው በላጩ ትርጉም ቢቀውልላ የጀለተናኡ ውዳሴ የላቅ የሆነው ጌታ የእሱን ንግግር አስመልክቶ ትክክለኛው ማዕና አለ ምንም የሚለውን ሱመ ስተዋ ከዛም እኮ ሱመ ከዚያም ስተዋ ከፋለ ኢለሰማ ወደ ሰማይ ከፋለ የሚለውን አስመልክቶ ትክክለኛው ትርጓሜ ፈሰዋሁነ ከዛም ሰማያትን ሰራቸው ገነባቸው። የሚለውን አስመልክቶ ትክክለኛ ትርጉሙ ላ ላይ ሆነ ከፋለ እንደማለት ነው። አለይ በእነሱ ላይ ወርተፋ የበላይ ሆነ ተብሎ ነው የሚፈሰረው አለ ከሰማያት በላይ ከፍ አለ አላህ ተብሎ ነው የሚፈሰረው አለ። እና አደለሁም እንግዲህ ተፍሲሩ ጠበሪ እስከ መጨረሻው የምናየው ፈደበረው አስተናበራቸው፣ ቢቁድረት በሀይሉ አስተናበራቸው ሰማያትን ማለት ነው ሰማያትን ሰማያትን ሲሰራ ሲገነባቸው በችሎታው ነውና ማለት ነው። ወከለቀውን ፈጠራቸው፣ ሰብዓ ሰማዋት ሰባት ሰማይ አድርጎ ፈጠራቸው። ተከታተሉኛ እዚህ ጋር ወለአጀቡ የሚገርመው ሚመን አንከራ ያስተባበል የሆነ አካል ነው። አልመዕና ትርጉም፣ አልመፍሁም ግንዛቤ የሚሰጠውን የሆነውን ሚን ከላሚል ዐረብ ከአረባኛ ንግግር ማለት ነው። ከአረብ ንግግር ግንዛቤ የሚሰጠውን ማለት ነው። ትርጓሚ አልቀበልም ያለ ሰው ይደንቃል። ፌት ሊቀው ሌላ የሚለውን የአላህን ንግግር አስመልክቶ ትርጉም ማለት ነው። ምንም ለው ሱመ ስተዋ ኢለሰማ የሚለውን አላህ ወደ ሰማይ ከፋለይ የሚለውን አስመልክቶ አለ ያም ደግሞ ህወሱ ቢመዕና አልዕሉም ወለኢርትፋዕ አልላህ ስብሓነሁ ተዓላ ማለት ነው። ከሰማያት በላይ ሆነ የሚለውን መዐና የሚሰጠውን አልቀበልም ያለ ሰው በጣም ይደንቃል አለ። ለምንድን ህ ሰው እያልቀበልም ያለው ሀረበን በመሸሽ ነው። ዓይንደ ነፍስህ እሱ ዘንድ ሰውዬው እሱ እራሱ ዘንድ ሸሽቶ ነው። ሚንኣየል ዘመሁ ያስይዝብኛል ብሎ ቢዘዕሚ በሙገተው ማለት ነው። የአላህን የበላይነት እኮ ካጸደቅኩ ያስዝብኛል ብሎ ሞግቶ ፈራ። ምንድን ነው የሚያስዝብኝ? ኢዛ ተአወለሁ ከተረጎመው ቢማዕናሁ በትርጓሜው አልሙፍሂም ካላችሁ ሚን አፍሃመ የሚለው ፋዒል ማለት ነው። አፍሃመ የሚለው ፋዒል ከሆነ ምን ይሆናል? ሙፍሂም ብላችሁ ነው የምታነቡት። አማ ሙፍሃም ከሆነ ደግሞ ሚን አፍሃም የሚለው እስም መፍዑል ከሆነ ማለት ነው

ከሰማይ በታች ከሆነ በኋላ ነው። በኋላ ነው ከፍ ያለ የሚለውን ያስዝብኛል ብሎ ፈርቶ፣ ይህ ሰውዬ ምን አለ? አይ የአላህን በላይነት አላጸደቅም አለ አለ ኢላ አንተ አወለሁ ሸሽህ ሰውዬ እስከ መቼ? ኢላ አንተ አወለሁ እስከ ተረጓሙ ድረስ ይህን ተረጓሚ ቢል፣ መጅሁል በማይታወቅ ሚንተዊልሂ አልሙስተንከር ሚንተዊል ከተረጓሚው አልሙስተንከር የተወገዘ ከሆነው ተረጓሚ በማይታወቅ ማዓና እስከሚተረጉም ድረስ ሸሽህ ሰውዬ የአላህን በላይነት አልቀበልም ብሎ በምን ይተረጉም ነው? ይህ ሰውዬው፣ ወደፊት እንግዲህ ጦባሪ ይናገራሉ፣ ምን እንደሚሉ ከዚያም። ለሚንጁ ይህ ሰውዬ አይድንም። የሚ ማረበ ከሸሸበት፣ የአላህን የበላይነት አልቀበልም ብሎ ከሸሸበት አሁንም አይድንም። ሚንሁ ከእሱ ከአላህ ለምሳሌ የበላይነት የሸሸበት የሆነው መዐና አይድንም። አሁንም የሚያዝበት ጥብ አለ። እሱም ምንድን ነው? ፈዩ ቃል ይባላል። ለሁለቱ ለዚህ ሰውዬ ይባለዋል። ምን ይባለዋል? ዘዐምተ አንተ ሰው ሆይ ሞግተሀል እኮ አነ ተእዊል ትርጉም እኮ ቀውልህ የሚለው ያለህ ንግግር ስተዋ የሚለው ከፋለ የሚለው ትርጓሜ አቅበለ አንተ ተቅጣጭ ብለ ፈስረኸዋል። አፈካነ ሙድቢረን አይነ ሰማ ብለን እንጠይቋል። ይህን ሰው አለ እንዴ አንተ ለምሳሌ የአላህ የበላይነቱ አይ ተቅጣጭ ነው የበላይ የሆን አልልም ካልክ፣ እንደዛ ካልክ እኮ አፈካነ ነበረ እንደ አላህ ሙድቢረን ጀርባ የሰጠ ነበረ እንደ አይነ ሰማ ከሰማይ ጀርባ ሰጥቶ ነበር እንደ በኋላ ነው ሰማይን የተቅጣጨው ብለን እንጠይቋል አሉ አቅበለ እለይሃ ከእዛ ወደ እሷ ወደ ሰማይ ተቅጣጨ ብለን እንጠይቀዋለን። ይህን ሰው አሉ ኢማም አጦበሪ ፈኢን ዘዐመ ይህ ሰውዬ ከሞገተ አነ ዛሊካ ይህ እኮ የአላህ መቅጣጨት ለይስ አይደለም በእቅባል ፊዕል ድርጊታዊ አይደለም ዛታዊ በዛቱ ድርጊታዊ የሆነ ሳይሆን በዛቱ ጀርባ ተቅጣጨ ለማለት ሳይሆን የፈለኩበት ወላኪነው፣ ነገር ግን እሱ እቅባል ተድቢር የማስተናበር የሆነ መቅጣጨት ነው ብሎ ከመለሰልን አሉ። በጣም ልብ ብላችሁ ተከታተሉኝ። አይ ወደ ሰማይ አላህ ከፍ አለ ሲባል እስተው አደረገ ሲባል አቅበለ ብዬ ነው የምፈስረው ያለ ሰው አለና ነው እዚህ ጋር እንግዲህ፣ ኢማም ጦበሪ ይሄን ሰው ይልዛም ሊያደርጉ ነው። ተመልከቱ። አይ በዛቱ የድርጊታዊ ሳይሆን የማስተናበር ይው ተድቢር፣ በማስተናበሩ ነው አላህ የተቅጣጨው ብሎ የሚለን ከሆነ ምን እንለዋል? አሃ ቄላ ለሁለ ሰው ይባላል ለዚህ ሰው የማስተናበር አለ፣ በማስተናበሩ ነው ብለህ ካልከማ ፈከታ ለከልክ እንደዚህ ፈቁል በለሃ የማስተናበር ከሆነ የፈለክበት አለ አለይሃ የበላይ ሆነ በሷ ላይ ዑሉ ወሙልኪን ወስልጣንን የስልጣንና የንግስና የበላይነትን በላህ ብለን እንጠይቀዋል አሉ እዚህ ጋ አልጨረሱም ሀሳባቸውን ተከታተሉ ላ ዑሉ ወኢንትቃል ወዘዋል የመሸጋገርና ኢንትቃል የማድረግ የሆነ የበላይነት አይደለም የመሸጋገር ከአንድ ነገር ወደ ሌላ ነገር ኢንትቃል የማድረግ ሳይሆን የስልጣን ነው የሙልክ ነው ብለህ ለምን አትልም ብለን እንጠይቀዋል፣ ይህን ሰውዬ አሉ። ምክንያቱም ምን ስላለ ይሄ ሰውዬ በተድቢር አለ፣ በማስተናበሩ ነው አለ። ከፍ እንትን የተቅጣጨው ካለን አሃ፣ ታዲያ እንደዛ ከሆነ እኮ ታዲያ በስልጣኑ ከፍ አለ ብለህ በልንለው ና እንጠይቀዋል አሉ። አሁን እዚጋ አላቋጭም። አሁን አሕባሾች እዚጋ ነው እንግዲህ መሐለሸ ሄዳ ያዟት። ይችም ማለት ነው ይኸው፣ እዚጋ ኢማመጦበሪ ዑሉ ወሙልኮ ስልጣን ብሎ ፈስሯል ይላሉ። መቸ ጨረሰ ሀሳቡን? ይሄ ሁሉ ተፍሲር አይደለም እንዴ? ይሄ ሁሉ ተፍሲር አይደለም እንዴ? ይሄ ሁሉ ኢማም ጦበሪ አይደለም እንዴ? መቸ ጨረሰ? እን ጨርሰውና ከዛ ይገባናል። ثم ለም የቆላሉ እዚህ ጋ ልብ በሉልኝ፣ የበላይ እንትን የንግስና የሹመት የሆነ የበላይነት ብለህ ለምን አፈሰረ ምን ነው እና ይህን ሰውዬ ከዛም ثم ከዛም ለይቆል ይሄ ሰውዬ ቆይ አይልም في شيء ከምንም ነገር من ذلك ከዚህ አሁን من ذلك የምትለው اسم الاشارة የሚመልሰን ወደ የት ነው? <سؤال> ይሄው የስልጣን የሆነው ማለት ነው የስልጣን የሆነ የበላይነት ከፋለ ብሎ አይልም ቀውለን ንግግረን እኮ አይናገርም ኢላ ኡልዚማ አሁንም የሚያዝ በሆነ እንጂ ሰውዬ በጥያቄ ፊል አኸር አው ፊል አኸር ፊል አኸር ከሆነ በሌላ ምትሉ የዚሁ አምሳያ በሌላ አሁንም ጥያቄ ይያዛል እያሉ ነው እንጠይቀዋለን አሁንም አላህ በስልጣኑ የበላይ የሆነው ብሎ ከመለስልን አሁንም ሌላ ጥያቄ እንይዘዋል ይሄን ሰው የምንጠይቀው ጥያቄ ነበረና አሉ። ፊልአኺር ከሆነ ደግሞ በመጨረሻ ት የዚሰመጨረሻ ላይ የምንይዘው ቢሆን እንጂ አሁንም በጥያቄ እየዘለሉ ነው። አሁን እኮ ይህ እዚ ጋር ሀሳባቸውን አላቋጩም። ኢማም ጦባሪ ሚን ባቢል ኢልዛም ነው፣ እዚ ጋር ልዩ ትፈልገው እንጂ ወለይሰ ሚንባቢል ሑጃ ወ ቡርሃን ማስረጃ አድርገው ያቀረቡለት አይደለም። ኋላ ሕባሽ እስካይ ሞራችሁን ከፈታ ድርጉት ማለት ነው። ይኸው ስናቋጭ ይገባናል ምን እንደፈለጉበት ጦባሪ። ከዛምናሉ ወለውላ አናከርና እኛ እንደው ባንጠላ ኑሮ የመጽሐፉን ማስፈዘም ማለት ነው። ቢማሌ ሰሜን ጅንሲ ከአይነታዊ ያልሆነ ነገር እንደው በጥያቄና በምላሽ መልኩ ስናንዛዛ ይህ ሀሳቡ ይረዝማል ብለን ባንጠላ ኑሮ ለአንበእና በተናገር ነበር። አንፈሳድ ይው ልብ በሉልኝ ብልሹ ለመሆኑ ቀውሌ ንግግር፣ ኩል ቋኢል እያንዳንዱ ተናጋሪ ቃል የተናገረ ፊ ከበዚህ ጉዳይ ቀውለን ንግግር ሊቀውል አህሊል ሐቅ ለሐቅ ሰዎች ንግግር፣ ደግሞ ፊ በሱ ውስጥ ሙካሊፈን ተጻራሽ ሆኖ ማለት ነው የሀቅ ሰዎችን ተጻራሽ ሆኖ ማለት ነው። የተለያየ ማዕና ለእስቲዋ የሰጡት ሁሉ አካል ትርጉማቸው የተበላሸ መሆኑን እንናገር ነበር። ይህ ኪታብ ዘዘል ብዬ ባልሰጋ ኑሮ አሉ ጦበሪ፣ ወፊማ በየና እንግዲህ ገልጸናል፣ ሚንሁ ከሱ ስለ እስቲዋ ማዕና ማዩሽሪፍ የላቀ በሆነ ረዘም ያለ የሆነ ገልጸናል፣ ቢዚል ፈህም እንግዲህ የግንዛቤ ባልተቤት ለሆነ አካል አላማ ፊህ ለሁል ኪፋያ ለሱ አብቃቂ በሆነ መልኩ ገልጸንለታል፣ አሉ እንሻ አላሁ ተዓላ አሁን እዚህ ጋር ይኸው አላቋጭም እኮ ልብ በሉልኝ። ቃል አቡ ጃዕፈር። አቡ ጃዕፈር ማናቸው? እሳቸው ራሳቸው ነው ማለት ነው፣ ኩንያቸው ነው። አቡ ጃዕፈር ብለው እንግዲህ እሳቸው ይሄ ተፍሲራቸው ኢባ መጠበር የተመለከተ ብዙ ቦታ ላይ እንደዚህ ይላሉ፣ ቃል አቡ ጃዕፈር ይላሉ፣ ራሳቸውም ማለት ነው። አቡ ጃዕፈር አላሉ እህ ምን አሉ? ወኢን ቃል ለና ው ለእኛ ቢለን ቃኢል፣ አንድ ጠያቂ፣ አንድ ተናጋሪ ቢለን ምን ቢለን? አክቢርና እስኪ ንገረና፣ እስቲዋ ኢላህ ስለ አላህ በላይነት ጀለተና፣ ውዳሴ ላቅ የሆነው የአላህ በላይነት ኢለሰማ

ኢዘን ገንብቶ ግንባታቸው ሳይጠናቀቅ በስተፊት ላኪን ግንባታቸው ደግሞ ሳይቋጭ በስተፊትና ጭስ ሆኖ ከተፈጠሩ በኋላ ነው አላህ ከፍ ያለው እያለ ነው። ልብ በሉልኝ። እዚ ጋር ወቀብለ አዩ ሰዋሁነ ሰብዓ ሰማዋት ሰባት ሰማያት አርጎ ሳይገነባቸው በስተፊት ነው አላህ ከፍ ያለው። ከማቃለ ጀለተናኡ ስተዋ ከዚያም ስተዋ አላህ ከፍ አለ። ኢለሰማ ወህየ ሰማይ ዱኻኑን ጭስ ሁና እንግዲህ ሰማይ ገና ስትፈጠር ጭስ ሁና ነበር የተፈጠረችው። ጭስ ሁና ነው አላህ ከፍ ያለው። ፈቃለ ላህ ለሷ ለሰማይ አላት ወለል አርዲ ለመሬትም እእትያ ኑ አላቸው ጠውዓን አውቀርሃን ወዳችሁ ኑ ጠልታችሁ ኑት ወለ ተባሉ ለአላህ ትእዛዝ እጅ ግር ሰጡ ተባሉ ሰማያትና ምድር ሱረቱ ፉስሲለት ላይ እንደተዘገቡት አልአያ ሕደ ዓሸር ላይ እዚጋ ልብ በሉልኝ የአላህ በላይነቱ ካነ ነበር ባዕደ በኋላ አንኸለቀሃ ከፈጠራ በኋላ ዱኻንን ሰማይን ጭስ አድርጎ ከፈጠራ በኋላ ነው አላህ ከፍ ያለው ወደ ሰማይ ወቀብለ በስተፊት አዩሰውያሃ አስተካክሎ ከመገንባቱ በስተፊት ሰባ ሰማዋት ሰባት ሰማይ አድርጎ ገንብቶ ሳያጠናቅቅ በስተፊት ላኪን እሷ ሰማይ ምን ሁና ዱኻን ጭስ ሁና እያለች ነው አላህ ከፍ ያለው ይላል። እዚጋ እንደው ቢላህ አሌይኩም አዩሃላ አሕባሽ እናንተ የአላህ በላይነቱ በስልጣን ነው ካላችሁ የአላህ ስልጣኑ ሰማይ ጭስ ሁና ሳለ ነው። የአላህ ስልጣኑ የተቃን ነው። ከዛ በስተፊት የአላህ ስልጣን የለውም ማለት ነው። ይሄው እንግዲህ እዚህ ጋር ምላሽ አይኖራቸውም። አንድ አሕባሽ ሞክረዋለሁ ካሁን በፊት እዚህ ጋር ስንዋይ የኢማም ጦበሪ ተፍሲሩ አላቋጨም ነበር። ከዛ እዚህ ጋር ስንደርስ ምን ከሚለው ቃል አቡ ጀዕፈር ወይን ቃለ ለና ቃኢል አክቢርና ዐን እስትዋኢ ላ ጀለተና ው ለ ሰማይ ካነ ቀብለ ከልቂ ሰማ አም ባዕዳሁ ሲባል ኢለ ባዕዳሁ ሲባል ጨነቅ ያ ሰውዬ። ምክንያቱም የአላህ ስልጣን እንደት ሰማይን ከፈጠረ በኋላ ከፋለ ይባላል? እንደ ስልጣኑ ሰማይን ከመፍጠሩ በሰፊት የአላህ ስልጣኑ ከፋላለ ማለት ነው። ይህን እኳ ሲዝባቸዋላ ዩሃል አሕባሽ አይምሯቸውን እስኪ ትንሽ ከፈት አድርጉት ማለት ነው። የቁርአን አያ ደግሞ ተፍሲሮችን ስታዩ ቆርጣችሁ አይደለም። ይሄው እዚህ ጋር ቆርጠውበታል ኢማም አጠባሪ ማለት ነው እዚህ ጋ ይሄ ሁሉ ኢማም አጠባሪ ተፍሲር አይደለም እንዳታውለትም ይሄን ሁሉ ይሄው፣ ፈሳደ ይሄ ደግሞ ትርጉም ይሄው ምን የሚለው ዑሉወ ሙልኮ ወስልጣኑ ላ ዑሉ ወኢንቲቃል ወዘዋለ የሚለው ትርጉም የተበላሸ ለመሆኑ ይሄው ፈሳድ ነው። ይሄ ፋሳድነት አለ ብልሹ የሆነ ማዕና ነው። ላኪን ግን እዚ ጋ ኪታቡ ይረዝማል ብለን ባኒ ሰጋ ኑረው አሉ ጦበሪ። ለዚህ ሁሉ ኩሉ ለተበላሸው ማዓና በጥያቄና በምላሽ መልኩ እያደረኩኝ ያሰፋው ነብራሉ። ላኪን መስፋቱን ጠልተኑ ያቆም ነው። እዚ ጋሉ አልኢማም አልጦበሪ እና እዚ ጋ አዩሃል አሕባሽ ማለት ነው፣ የምትጠየቁት ጥያቄ ማለት ነው። የአላህ የበላይነቱ በስልጣኑ ነው ካላችሁ ካነ ቀብለ ከልቂ ሰማ አንባዕለሁ ሲባል ቂለ ባዕለሁ እያሉ እኮ ነው። ጦበሪ ሰማይን ጭስ አድርጎ ከፈጠረ በኋላ ነው ከፍ ያለው ግንባታው ሳይጠናቀቅ ለምሳሌ ሰማይ ገና ስትፈጠር ጭስ ነበረ። ጭስ ሆና እያለች ነው አላህ ከፍ ያለው እያለ ኮ ነው ባዕለሁ እያለችሁ እኮ ነው። ስለዚህ ያለ ስልጣኑ ካላችሁ ጭስ ሆና ሳለኝ ነው ማለት ነው። ያለ ስልጣን ከፍ ያለው ከዛ በስተፊት ያለ ስልጣን የለውም ማለት ነው። እንግዲህ ምላሹ ለእናንተ ነው። ደግሞ የሚገርመው እኮ ይህ ብቻ ተፍሲር እንደመስላችሁ አልኢማም አጦበሪ ዋ ከውሕ ሸምስ ፊ ራቢዓት ነሃር በሆነ መልኩ የገለጹት የአላህን የበላይነት አለ። ላሳያችሁ በሱረቱል ሓዲድ አንቀጽ አራት ላይ ማለት ነው። ጠበሬ ነው የምገቡልኝ እኔ እንደ ዋሽቶበ ነው የሚል አሕባሽ ካለ ይሄው ተፍስሩን ገብታችሁ ተመልከቱ። ውሸት ነው ብላችሁ አጋልጦ እስክንመልከታችሁ። ሱረቱል ሐዲድ ላይ አንቀጽ አራተኛው ላይ ምን ይላል? አላሁ ስብሐነሁ ወተዓላ ወሁወ ለዚ ከለቀ ሰማዋት ወለአርዳ ፊ ስተቲ አያም የሚለውን ማለት ነው አስመልክቶ ሲፈስር ምን አለ

ይከታተላቸዋል እናንተ ሰዎች አይነማ ኩንቱም የትም ስፍራ ብኮኑ ያዕለሙኩም አላህ ያውቃችኋል፣ ወያዕለሙ አላህ ያውቃል፣ አዕማልኩም የትኛውንም ስራዎቻችሁን፣ ወሙተቀለበኩም ለይል ቀላይ ደግሞ የት የት እንደምትዘዋወሩ ወመትዋኩም ለሊቲ መርጊያችሁን አላ ያውቃል። ወሁ እሱ አላ ግን እሱ አላ ግን ዓላ ዓርሽህ ከአርሽ በላይ ሆኖ ፈውቀ በላይ ሰማዋት ሰብዕ ከሰባት ሰማያት ከአርሽ በላይ ሆኖ እናንተ ጋር ግን በእውቀቱ አብሯችሁ ይላል። ምን ታደርጉታላችሁ? እስከዚህ ምንም የማያሻማ ዋድህ በሆነ መልኩ እየገለጸላችሁ። ይህ ብቻ አይደለም፣ ድገምን ካላችሁ በሱረቱ አሰጅዳ ላይ ሱረቱ ሰጅዳ አንቀጽ አራት ላይ ተፍሲር አጦበሪ ክብልኝ። አሁንም መሬት አላሁ ስብሓነ ወተዓላ መሬትና ሰማይን ከፈጠረ በኋላ አላሁ ለዚ ከለቀ ሰማዋቲ ወልአርድ ወማ በይነሁማ ፊ ስተቲ አያሚን ሁመ ኢስተዋ ዓላ ልዓርሽ የሚለውን ሲፈስር ምን ይላል? እዚጋ የው ተመልከቱልኝ። አላሁ ስብሓነ ወተዓላ ሰማያትንና ምድርን ፈጠረ

ታዳ ሰማይና መሬት ከፈጠረ በኋላ ነው እንዳለ ስልጣኑን ያገኘው ከዛ በስተፊት ስልጣን የለውም ነበር። እንዳ ህባሽ ሕባሽ እስከ ምሯቸውን ከፈት አድርጉት፣ ልድገማቸውንም ተፍሲረ ጦበሪ አልወጣም ሱረቱ አልሙጃደላ ትገቡልኛላችሁ። አንቀጽ ሰባት ስምንተኛው ድረስ ላይ መከታተል ትችላላችሁ። ሱረቱ ልሙጃደላ፣ ሱረቱ ልሙጃደላ፣ ተፍሲሩ ጦበሪ ይገቡልኛ። አሁንም ወሁወ ራቢዑሁም አላሁ ስብሃን ወተዓላ እንግዲህ ለምሳሌ ሁለት ሰው እኮ የጎንዮሽ ወር ያወሩም አለ ሶስተኛ ቢሆን እንጂ ሶስት ሰው የጎንዮሽ ወር ያወሩም አለ አራተኛ ቢሆን እንጂ እያለ ይገልጻል። እዚያ ላይ አለ አብሯቸው ነው እያለ ወሁ ራቢዑም ሶስት ሰው በአንድ ላይ የጎንዮሽ ወር አይንሾካሾኩም አለ አራተኛቸው ቢሆን እንጂ ይላል። ቢማዕና ይሄ የተፈለገው አናሁ ሙሻሂድሁም ቢዕልም በእውቀቱ አላሁ ስብሐነሁ ወተዓላ ክትትል ያደርጋል ያቃቸዋል ማለት ነው የተፈለገው አለ ወሁ ሱም አለ አለ አርሽ ከአርሽ በላይ ነው ከማ ሐደሰኒ ዐብደላህ ብኑ አቢ ዚያድ ቃለ

ለምን እዚህ ጋር የተወሰ ሆ አላህ ነው ሆ ማዕሁም ብለን እዚህ ጋር ው አላህ ነው ሙልክ የሚል የለም። ስልጣን አይደለም እዚህ ጋር አላህ ሱ ራሱ አላህ የሚለው የአላህ ስም ማለ የሚጠቁም ነው። ዓላ ዛት ላ አላህ ዛት ላ የሚጠቁም ነው። ኢዘን አላህ ቢዛቲ ከአርሺ በላይ ነው የምንለው እነዚህን ሁሉ ማስረጃ በመጥቀስ ነው። ላኪን እዚህ ጋር እኔም እንዳይሰፋ ብዬ በመስጋት እንጂ ሌሎች ደግሞ ከሰለፎች ስለ የአላህ የበላይነት አስመልክቶ የተናገሩበት ሰፊ የሆነ ገለጽ አለ። ካስፈለገም በቀጣይ የምና ይሆናል። ግን እዚህ ጋር ይችነ ረእስ ብቻ በጀዋድ ተፍሲር አልኢማም አጦበሪ ራሂመሁላህ ላይ አሕባሾች የቀጠፉት ቅጥፈት ስላለና ሚዳ ላይ ሲያራግቧት ስለሚስተዋል ይህችን ለመግለጽ በማሰብ ነው። ኢንሻአላህ ይህች ሙህም የሆነች ነጥብ ስለሆነች ሸር ኮፒ አድርጓት ለሰለፍያ እህት ወንድሞች፣ ወከዛሊክ በዚህ ጉዳይ ለተሸወዱ እህት ወንድሞችም ሸር በማድረግ ትብብር አድርጉ። አዳሉ አለ አልኸይር ከፋዒሊህ ነውና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ